ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት እንግሊሽ ግራመር ፓርቱ ነው። በዚህ ክረምት እንዲሰራላችሁ የምትፈልጉት ማንኛውንም የትምህርታዊ ቪዲዮ ወይም ማንኛውም እንዲሰራላችሁ የምትፈልጉት ማወቅ የምትፈልጉት በዚህ ጉዳይ ላይ ብትሰሪልን የምትሉት ነገር ካለ ኮመንት ሴክሽን ላይ መጻፍ ትችላላችሁ ማለት ነው። ወይም ደግሞ ቴሌግራም ላይ ዲስክሪፕሽን ላይ ስላለ እዛ ላይ ብጽፉልኝ እሰራላችኋለሁ ማለት ነው። አሁን በቀጥታ ወደ ቪዲዮዎቹ እንሄዳለን ፕሬዘንት ፐርፌክት ቴንስ እንግዲህ ስብጀክት ፕለስ ሀቭ ኦር ሀዝ ፕላስ ቨርስ ነው ፎርሙላው ማለት ነው ይሄነው የምንጠቀመው። ዜር ኢዝ ኦልዌይስ አ ኮኔክሽን ፓስት ን ፕሬዘንት ፕሬዘንት ኮንቲንዩስ ቴንስ ፓስትን ከፕሬዘንት የሚያገናኝ ኮኔክሽን አለ ሁልጊዜ ማለት ነው። ዜር አር ቤዚካሊ ፕሬዘንት ፐርፌክት ቴንስ ሶስት ሜንሊ ሶስት ጥቅሞች አሉት። የመጀመሪያው ኤክስፒሪየንስን ወይም ልምድን፣ አንድ ነገር የነበረንን ልምድ ኤክስፒሪየንስ ለመግለጽ እንጠቀምበታለን። ሌላኛው ቼንጅ፣ የነበረ ነገር ወደ ሌላ ነገር ሲቀየር ቼንጅን ለመግለጽ እንጠቀምበታለን። ሌላኛው ኮንቲኒንግ ሲትዌሽን፣ የቀጠለን ነገር አንድ ነገር የቀጠለን ሲትዌሽን ወይም ድርጊት ለመግለጽ እንጠቀምበታለን። ለምሳሌ አይ ሃቭ ፊኒሽድ ማይ ዎርክ ካልን ስራዬን ጨረስኩ እያለ ነው። አይ ፊኒሽድ ማይ ዎርክ ጆን ሲን ኢትዮጵያ ጆን ሀዝ ሲን እዚ ጋ በማሳጠር መጻፍ ይቻላል። ለምሳሌ አይ ሃብ ማለት ምንድን ነው? አይ ሃብ ሲራዝም ማለት ነው። ሌላው ጆንስ ማለት ጆን ሃዝ ማለት ነው። ዘይ ይሄ ማለት ደግሞ ዘይ ሃብ ማለት ነው ሲረዝም ስለዚህ አንዳንዴ ቦታ እንደዚህ ተጽፎ ብታዩ ግራንድ አትጋቡ ማለት ነው። እንግዲህ ሶስቱን ጥቅሞች ለየብቻ እናያለን። የመጀመሪያው ዩዝ ኦፍ ፕሬዘንት ፐርፌክት ቴንስ ፎር ኤክስፒሪየንስ። እንዴት ነው ለኤክስፒሪየንስ የሚያገለግለው ካልን ዊ ኦፈን ዩዝ ዘ ፕሬዘንት ፐርፌክት ቴንስ ቱ ቶክ አባውት ኤክስፒሪየንስ ፍሮም ዘ ፓስት። ፓስት ላይ የነበረን ኤክስፒሪየንስ ለመግለጽ እንጠቀምበታለን። ዊ አር ናት ኢንተረስትድ ኢን ዌን ዩ ዲድ ሶምቲንግ። ይህንን ፎር ኤክስፕሪንስ ስንጠቀመው ማለት ነው። እንዴት ነው የምንጠቀመው ያንን ድርጊት መቼ እንዳደረግ ነው አይደለም፣ ትኩረታችን ሴንተንሱ ላይ መቼ አደረግ ነው ሳይሆን ዊ ኦንሊ ወንት ቱ ኖው ኢፍ ዊ ዲድ ኢት አድርገነዋል ወይ ነው። ኤክስፕሪንስ አደለ፣ ያን ነገር መቼ እንደዚህ ያደረግ የሚለውን ላይ ሳይሆን ትኩረቱ ያ ነገር አድርገኸዋል፣ አይተኸዋል፣ እንደዛ ነገር ኤክስፔሪንስ አርገኸዋል ወይ ነው አደለ፣ ኤክስፔሪንስ ስለዚህ ትኩረቱ የሴንተንሱ ፎር ኤክስፒሪንስ እንጠቀመው ማለት ነው። ፕሬዘንት ፐርፌክት ወን ዊ ዲድ ሳይሆን ዩ ዲድ የሚለው ላይ ነው፣ አድርገዋለሁ የሚለው ላይ ነው ትኩረቱን የሚያደርገው ማለት ነው። ለምሳሌ የመጀመሪያው አይ ሀቭ ሲን ኢትዮጵያ ኢትዮጵያን አይቻታለሁ። ስለዚህ ሄ ምንድነው ኤክስፒሪንስ ነው፣ ኢትዮጵያ ማየቱን ኤክስፒሪንስ ነው። ስለዚህ መቼ አየሃት ሳይሆን አይቻታለሁ ነው። ሂ ሃዝ ሊቭድ ኢን ሱዳን ሱዳን ይኖር ነበር። ስለዚህ እስካሁን ድረስ ይኖር ነበር ማለት ነው። ይሄ ማለት ሱዳን መኖሩን መኖሩን ኤክስፒሪንስ ማድረጉን ነው የሚገልጽልን ሱዳን ይኖር ሂ ሃዝ ሊቭድ ኢን ሱዳን የሚለው ሃቭ ዩ ቢን ዴር እዛ ነበር። ስለዚህ እዛ መኖሩ ምንድነው? ኤክስፒሪንስ ማድረጉን ነው እየገለጸ ሃቭ ዩ ቢን እዛ ነበርክ ወይ ነው ዊ ሃቭ ኔቨር ኢትን በርገር በርገን በርተን አናቅም። ስለዚህ ይሄ ምንድን ነው ኤክስፒሪየንሱ ነው ያን ነገር አድርጎታል ወይ አላደረገውም የሚለውን ነገር ብቻ ለመግለጽ ሲሆን ፕሬዘንት ፐርፌክት እንጠቀማለን። ሌላኛው እዚህ ጋር ማለት ነው እዚህ ለፎር ኤክስፒሪየንስ ስንጠቀመው ከፓስት ጋር ያለው ኮኔክሽን ምንድነው? ነው ኢቨንት ወዝ ፓስት ኢቨንቱ የነበረው ፓስት ላይ ነው። በቃ አያፍቲን ኢትዮጵያ አይቻታለሁ። ኦሬዲ አልፏል ፓስት ነው። ዊ ሃቭ ሊቭድ ኢን ሱዳን ሱዳንን አይቻታለሁ። ፓስት ላይ ነው። ሃቭ ዩ ቢን ዜር እዛ ነበር ኮይ ፓስት ነው ዊቭ ኔቨር ኢትን በርገር በርገር በልተን አናቅም ያልበልዳ ነው ፓስት ላይ በቀስቀውን በልተን አናቅም ፓስት ነው አባውት ኮኔክሽን ፕሬዘንት እንዴት ነው ከፕሬዘንት ጋር የሚገናኘው እንግዲህ ፕሬዘንት ፐርፌክት ስንል ፓስትን ከፕሬዝደንት የሚያገናኝ ትንስ ነው ብለናል አይደለ ስለዚህ ኢን ማይ ሄድ በጭንቅላታችን አሁን ላይ አ ሚሞሪ ኦፍ ዘ ኢቨንት የኢቨንቱ ሚሞሪ አለን ሰምቲንግ አባውት ዘ ኢቨንት እናቃለን ኤክስፒሪየንስ ኦፍ ኢት አለን ስለዚህ ይሄ ነው ፕሬዘንት ጋር ያለው ግንኙነት ሚሞሪው አሁን ድረስ አለ ውስጣችን ላይ። እንደዚሁም ደግሞ ስለ ኤቨንቱ የሆነ ነገር እናውቃለን፣ ስለዚህ ኤክስፒሪንስ አለን። ስለዚህ ከፕሬዘንት ጋር የሚያገናኘው ይሄ ነው። ስለዚህ ይሄ ነው ፕሬዘንት ፐርፌክት ያስባለው ማለት ነው። ሃ ሲን ኢትዮጵያ ስንል ኢትዮጵያን አይተናታል ኦልሬዲ አልፏል፣ ግን ማየታችን እስካሁን ሚሞሪያችን ላይ አለ ኤክስፒሪንስ እያረግነው ነገር ፊሊንጉ አለ ማለት ነው። ስለዚህ በዛ ምክንያት ፕሬዘንት ፐርፌክት ቴንስ ፓስቱና ፕሬዘንቱን ያገናኛል። ሁለተኛው ፎር ቼንጅ ነው። አንድ ነገር ወደ አንድ ነገር ሲቀየር ኮኔክሽን ዊዝ ዘ ፓስት። እንዴት ነው ይሄ? ፎር ቼንጅ ፓስት ኢዝ ኦፖዚት ኦፍ ዘ ፕሬዘንት፣ የፓስቱ የሆኑ ተቃራኒ ሆኖ ይገልጻል። ከፕሬዘንት ጋር ደግሞ ስናየው ፕሬዘንቱ ከፓስቱ ጋር ተቃራኒ ሆኖ በምሳሌ እኒው። ለምሳሌ ጆን ሀዝ ብሮክን፣ ጆን ሀዝ ብሮክን ሂዝ ሌግ፣ ይን ፕሬዘንት ፐርፌክት ቴንስ ነው አይደለ? ፓስት ላይ ምንድ ነው? የስተርዳይ ጆን ሀድ ጉድ ሌግ። ስለዚህ ጆን ሀዝ ብሮክን ሂዝ ሌግ ኦልሬዲ፣ አሁን ከትንሽ ደቂቃ በፊት ነው ብሮክ ያደረገው። ፕሬዘንት ፐርፌክት ሲሆን አሁን ላይ አድርጎ ኢፌክቱ አሁን ድረስ ሲኖር ነው። ጆን ሀዝ ብሮክን ሂዝ ሌግ፣ አሁን ላይ ተሰብሯል እግሩ ማለት ነው። ናው ሂ ሀዝ ባድ ሌግ። ግን ፓስት ላይ ለምሳሌ የስተርዳይ ቢሆን ጥሩ እግር ነበረው ያልተሰበረ ደና እግር ነበረው ማለት ነው በፓስት ያንን ይገልጻል። በፕሬዘንት ደግሞ አሁን ላይ እንደተሰበረ ይገልጻል። ስለዚህ ፓስት እና ፕሬዘንት እንዴት አገናኘ? ጆን ሀዝ ብሮክን ሂዝ ሌግ ሲል ፓስት ላይ እየሆነ ያለ ነገር እንደሆነ አይደለም የምንረዳው። አሁን ላይ ነው የተፈጠረው፣ ከትንሽ ደቂቃ በፊት ኦሬዲ አልፏል። ግን ፓስት ላይ አሁን ትናንትና ደና ነበረ፣ ግን አሁን ላይ ተሰብሯል የሚለውን ነገር ቼንጅ ማድረጉን ያን ነገር ይገልጽልናል። ሁለተኛ ምሳሌ ፖሊስ ሃብ አሬስትድ ዘ ኪለር ። ስለዚህ ገዳዩን አሰረው ፖሊሱ ማለት ነው። የስተርዳይ ኪለሩ ፍሪ ነበር፣ ኪለር ወዝ ፍሪ እና አልታሰረም ነበር። በቱደይ ኦር ናው ሂ ኢዝ ኢን ፕሪዝን፣ አሁን ላይ ግን ታስሮ እስር ቤት ነው ያለው የሚለውን ይገልጽልናል። ስለዚህ ፖሊስ ሀቭ አሬስትድ ዘ ኪለር ሲል ፓስት ላይ ፍሪ እንደነበረ፣ አሁን ግን እንደታሰረ ይገልጽልናል። ስለዚህ ቼንጅ ማድረጉን አልነበረም። ከዛ ሆነ ወይም ደግሞ ሆኖ ነበር አሁን ግን አልነበረም ብሎ መቀየሩን ይገልጽልናል። ሃፍ ዘ ፕራይስ ጎን አፕ ብለን ብንጠይቅ ምን ሊሆን ይችላል? ወዝ ዘ ፕራይስ ቱ ብር የስተርዳይ፣ ትናንትና ሁለት ብር ነበር ለምሳሌ ግን ዛሬ ኢፍ ዘ ፕራይስ ትሪ ብር ቱዴይ እያለ ነው አሁን ለሶስት ብር ጨመረ ሲተነተን ማለት ነው ብሩ የተለያየ ሊሆን ይችላል ግን ትናንትና እንዲነበር አይደል፣ አሁን ደግሞ እንዲጨመር የሚለውን ቼንጁን ነው የሚያሳየው። ሃዝ ዘ ፕራይስ ጎን አፕ ሲል ጨመረ ወይ ፓስት ላይ ሌላ እንደነበር ያስረዳናል ማለት ነው። ሶስተኛው ዩዝ ኦፍ ፕረዘንት ፐርፌክት ቴንስ ኢዝ ፎር ኮንቲኒንግ ሲቹዌሽን፣ ፓስት ላይ ጀምሮ አሁን ድረስ የቀጠለ ሲሆን፣ ዊ ኦፍትን ዩዝ ፕረዘንት ፐርፌክት ቴንስ ቱ ቶክ አባውት ኮንቲኒንግ ሲቹዌሽን። ብዙ ጊዜ እንደውም ፕረዘንት ፐርፌክት ቴንስ የሚታወቀው ይሄንን ኮንቲኒንግ ሲቹዌሽን በመግለጽ ነው።

እርዝመት ለምሳሌ ፎር ፋይቭ ሚኒትስ ካልን ለአምስት ደቂቃዎች ያክል፣ ፎር ቱ ዊክስ ለሁለት ሳምንታት ያክል፣ ፎር ሲክስ ይርስ ለስድስት ዓመታት ያክል ፔሪድ ኦፍ ታይም ነው የሚገልጸት። ሲንስ ካልን ደግሞ ፖይንት ኦፍ ታይም ነው ቱ ቶክ አባውት አ ፖይንት ኢን አ ፓስት ታይም። ለምሳሌ ሲንስ ናይን ኦክሎክ ከዘጠኝ ሰዓት ጀምሮ፣ ሲንስ ፈርስት ጃንዋሪ ከጃንዋሪ ፈርስት ጀምሮ፣ ሲንስ መንዳይ ከሰኞ ጀምሮ እያለን ሲንስ ከሆነ point of ታይም ነው የሚገልጽልን። ግን ፎር ከሆነ period of ታይም ነው። ለምሳሌ i have worked here since june ከጁን ጀምሬ እስካሁን ድረስ እዚህ እየሰራሁ። ስለዚህ ፓስት ላይ ነው የጀመረው፣ ግን እስካሁን ድረስ እየሰራሁ መሆኑን ይገልጻል። ከጁን ጀምሬ፣ ግን አሁንም እየሰራሁ ነው probably ወደፊትም ልሰራ ይችላል፣ ፊቸርንም ሊገልጽልኝ ይችላል። ሂ ሃዝ ቢን ኢል ፎር ቱ ዴይዝ ለሁለት ቀናት ያክል ታሞ ነበረ። ለሁለት ቀናት ታሟል፣ አሁንም ታሟል ማለት ነው የሚለውን የሚገልጽልን። እሺ ያዝ ቢን ኢል ፎር ቱ ደይስ፣ ለሁለት ቀናት ታሟል ነው። ሀው ሎንግ ሀቭ ዩ ናውን ፍቅር፣ ፍቅርን ስታውቃት ወይም ስታውቂያት ምን ያክል ጊዜ ሆነሽ? ስለዚህ ሲንስ ከዚህ ጀምሮ ብሎ አሁንም ያታውቃታለች አይደል። ስለዚህ ሲንስ ምናምን ብሎ መመለስ ይቻላል ማለት ነው። ሂ ሃዝ ወርክድ ኢን ኒውዮርክ ፎር አ ሎንግ ታይም። ለረጅም ጊዜ እየኖረ ነው፣ ግን አሁንም እየኖረ ነው። ለምንድን ነው ፕሬዘንት ነው? ሃዝ ወርክድ እዚህ እየሰራ ነው አሁንም። ስለዚህ ኒውዮርክ ውስጥ ለረጅም ጊዜ ሰርቷል፣ ግን ደግሞ አሁንም እየሰራ ነው የሚለውን ይገልጽልናል። ሂ ሃዝ ወርክድ ኢን ኒውዮርክ ሲንስ ሂ ሌፍት ስኩል። ከትምህርት ቤት ከወጣት ጀምሮ እስካሁን ድረስ ኒውዮርክ ውስጥ እየሰራ ነው፣ አሁንም እየሰራ ነው። ለደቂቃዎች ያክል ከዘጠኝ ሰዓት ጀምሮ እዚህ ነበርኩ አሁንም አለሁ የሚለውን የሚገልጽልን ነው ማለት ነው። ለኮንቲንዪንግ ሲቹዌሽን እንደዚህ ይገልጽልናል። እንዴት ነው ኮኔክት የሚያደርግን? ከፓስት ጋር ያለው ኮኔክሽን ዘ ሲቹዌሽን ስታርትድ ፓስት ላይ ነው የጀመረው ከፕሬዘንት ጋር ደግሞ ዘ ሲትዌሽን ኮንቲኒስ ኢን ፕሬዘንት አሁን ፕሬዘንት ላይም ኮንቲኒ እያረገ ነገር ነው። ስለዚህ ሞስት ፕሮባብሊ ደግሞ እነዚህ አሁን ለምሳሌ አይ ቢን ሂር ፎር ትዌንቲ ሚኒትስ ካልኩኝ ለሀያ ደቂቃዎች ከሀያ ደቂቃ በፊት ነው የተጀመረው የሚለውን የተጀመረው ከሀያ ደቂቃ በፊት ነው። ኦኬ ከዛ እስካሁን ድረስ እየጠበቀ ነው። ለሀያ ደቂቃ ሁኖታል አሁንም አሁን ላይ ማለት ነው። ከዛ ወደፊትም ሊቀጥል ይችላል። ለዚህ ፊቸር የሚገልጽ ሊሆን ይችላል ማለት ነው። እንደ አተሪ ማርክ የምነግራችሁ ነገር አሜሪካን ብዙ ጊዜ የአሜሪካን ስፒች ሲሆን ብዙ ጊዜ የአሜሪካን ነዋሪዎች ፕሬዘንት ፐርፌክትን አይጠቀሙትም፣ ግን ብሪቲሽ ስፒከሮች ብዙ ጊዜ ይጠቀሙታል። አሜሪካን ኦፍን ዊዝ ፓስቴንስ በፕሬዘንት ፐርፌክት ቦታ ፓስቴንስን ኢንስቴድ ይጠቀሙታል። ለምሳሌ አሜሪካን ዲጂ ሀቭ ላንች ምሳ በልተሻል ብሎ ለመጠቀም እንደዚህ ነው የሚጠቀመው did you have lunch በፓስት ነው። ብሪቲሽ ግን have you have you had lunch ምሳ በልተሃል ወይ ሚለውን በፕሬዘንት ፐርፌክት ይጠቀሙታል ማለት ነው። እሺ ተመልካቾች ዛሬ ይዤላችሁ የመጣሁት ፕሬዘንት ቴንስ ላይ ፕሬዘንት ፐርፌክት ቴንስን ይዤላችሁ የመጣሁት ይሄንን ይመስል ነበረ። ያላችሁን ሀሳብ አስተያየት፣ ኮሜንት ሴክሽን ላይ በጽፉልኝ ይደርሰኛል። እንዲሁም እንዲሰራላችሁ የምትፈልጉትን ማንኛውም ቪዲዮ ከታች ኮሜንት ሴክሽን ላይ ጻፉልኝ። እንዲሁም ደግሞ የቴሌግራም አካውንት ስላለ እዛ ላይ ብጽፉልኝ ይደርሰኛል። በሐምሌና ነሐሴ ወር የሚቆይ ኦንላይን ትምህርት ለስድስተኛና ለስምንተኛ ክፍል ተማሪዎች የእንግሊሽና ማትስ ትምህርት ስላዘጋጀን መማር የምትፈልጉ ልጆች ከታች ዲስክሪፕሽን ላይ የቴሌግራም ቻናል ላላችሁ ቻናል ውስጥ በመግባት ማስታወቂያውን ስለለቀቅ ነው ብታወሩን አካውንታችን ላይ መዝገቢያ ሊንክ እና ስለ ትምህርቱ አንዳንድ ነገሮች ኢንፎርሜሽን እንነግራቸዋለን። እንዲሁም እናንተ ደግሞ ስድስተኛና ስምንተኛ ክፍል ተፈታኞች ካልሆናችሁ በሚቀጥለው አመት ለሌሎች ለሆኑ ተማሪዎች ሼር ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር ማድረግ እንዳትረሱ፣ እንዲሁም ሰብስክራይብ ማድረግ እንዳትረሱ። ደና ሁኑ። ቻው